ከሁለቱ ለወተት ጭማሪ በጣም የተሻለ የትኛው ነው? ዛሬ እንመለከታለን። ሳር በደንብ የምንመግባቸው ወይስ መኖ በደንብ የምንመግባቸው ከብቶቻችን ወተት ጭማሪ ያሳያሉ የሚለው እንመልከት። ሁለቱም እንግዲህ አብረው የሚሄዱ ነገሮች ናቸው። አንዱ ያለ አንዱ ስራ አይሰራም። ብዙ ጊዜ ግን ሳርን ስናስብ ሳር ሆድን ለመሙላት ብቻ ወይም ደግሞ ጠግበናል አይነት ስሜት ብቻ እንዲሰማቸው ነው የምናስበውና ከዛ የዘለለ ግን ከፍተኛ የሚባል ጥቅም አለው። እንግዲህ ይሄ ተክል የተሰራበት ወይም ደግሞ እነዚህ ቅጠላቅጠሎች የተሰሩበት ዋነኛ አካላቸው ሴሉሎስ ይባላል። ይሄ ሴሉሎስ ማለት በፈርስ ስርዓት ውስጥ ይገባና በጠቃሚ በሚባሉ ባክቴሪያዎች ይሰባበርና ወደ ቆሽት በማለፍ እንግዲህ ከፍተኛ የወተት ምርትን ያነቃቃል ወይም ደግሞ ያነሳሳል። ስለዚህ ከዚህ ጋር ተያይዞ ይህንን ሳር ወይም ደግሞ ድርቆሽ ወይም ደግሞ የተለያዩ ድርቆሾችን እንጠቀማለን። የቃጫ መጠን ያላቸው ከፍተኛ የቃጫ መጠን ያላቸው ወይም ደግሞ የፋይበር መጠን ያላቸውን ግብዓቶች እንጠቀማለን። እነዚህ ስራቸው እንግዲህ ሙሉ በሙሉ የፍርስ ስራ ጤናማ እንዲሆን ወይም ደግሞ የተስተካከለ ስራተ ዑደት እንዲኖራቸው ከሚያደርጉ ነገሮች ውስጥ እነዚህ በጣም ተጠቃሾች ናቸው። ታዲያ እነዚህስ ምንድነው ጥቅማቸው ወይም ደግሞ የተመጣጠነ መኖ ወይም ደግሞ የፋብሪካ ተረፈ ምርት የሆኑትስ ምንድነው ጥቅማቸው ብለን ስናነሳ እነዚህኞቹ እንግዲህ ከዚህ ውስጥ ያጡትን ግብዓቶች፣ ንጥረ ነገሮች በዚህ እንደጉማቸዋለን ማለት ነው። ይሄ መደጎሚያ ብቻ ነው። ከብቶቻችን ይህን እንዲመገቡ አይደለም፣ ተፈጥሯቸው ይህን እንዲመገቡ ነው። ስለዚህ ይሄ ደግሞ? ለሚያመርቱት የወተት መጠን በቂ ንጥረ ነገር በውስጡ ስለሌለ ያ ማለት በስፋት በስፋት የምናገኘው ፋይበር ነው። ያ ደግሞ የሰውነት የስርዓት ውህደታቸውን በደንብ ከማቀላጠፍ ጋር ተይዞ ሰፊ ጥቅም ይሰጣቸዋል ማለት ነው። ስለዚህ ይሄኛውን እንግዲህ እንደ ድጎማ የምንሰጣቸው ይሆናል ማለት ነው። ስለዚህ ሁለቱንም እያመጣጠን እንሰጣለን። ያ ማለት ማመጣጠን ሲባል ይህንን 60 ፐርሰንት ይሄኛውን ደግሞ 40 ፐርሰንት እያደረግን መስጠት ይኖርብናል። ብዙ ጊዜ ይሄኛው ብቻውን የምንመግብ ከሆነ ላሞቻችን በጣም ጤነኛ ይሆናሉ። ጥሩ የስርዓተ ውደት፣ ጥሩ አመጋገብ ይኖር፣ ጥሩ ጤንነት ይኖራቸዋል። ነገር ግን ደግሞ በወተት ምርታችን ብዙ ጊዜ በወተት ምርት አመርቄ የሆነ ምርት አይሰጡንም ወይም ደግሞ እንደምንጠብቀው ያክል ምርት አይሰጡንም ማለት ነው። ለምን? ከዚህ አነስተኛ የሚባል መጠን ያለው ንጥረ ነገር ነው ከዚህ ውስጥ የሚያገኙት። ከዚህ ደግሞ በጣም ከፍተኛ የሆነ ንጥረ ነገር ያገኛሉ። ነገር ግን ከብቶቻችን ተፈጥሯቸው ይህንን እንዲመገቡ ስላልሆነ በዚህ እንደጉማቸዋለን። በዚህ የፈርስ ጤንነትን እየጠበቅን በዚህ ደግሞ የሚፈለገው ንጥረ ነገር እንሰጣቸዋለን ማለት ነው። ስለዚህ ይሄኛውን 60% ከተጠቀምን ይሄኛውን ደግሞ 40% ያክል እንጠቀማለን ማለት ነው። ብዙ ጊዜ ሳርን እየቀነስን ይህንን እዚህ ላይ ፎከስ የምናደርግ ከሆነ ወይም ደግሞ ይህንን መጠን እየጨመርን የምንሄድ ከሆነ እንግዲህ ላሞቻችን ወተት ከማምረት ይልቅ ፋት ማከማቸት ወይም ደግሞ ከፍተኛ ስብ ማከማቸት ይጀምራሉ። ስለዚህ በወተት ምርታቸው ላይታወቁ ወይም ደግሞ ላልመርጣቸው እንችላለን። ከጊዜ በኋላ ምርታቸው በጣም እየቀነሰ እየቀነሰ ኦልሞስት ወደ ማቆሙ ይገባሉ ማለት ነው። መልሰውም ፕሮዳክቲቭ መሆን አይችሉም፣ ወይም ደግሞ እርግዝና እርግዘው ሙሉ በሙሉ መውለድ የማይችሉበት አይነት ሁኔታ ውስጥ ይገባሉ ማለት። ስለዚህ ብዙን ጊዜ ማድረግ ያለብን ይህንን እያመጣጠንን መጠቀም ይኖርብናል። ሌላው ማወቅ የሚኖርብን ነገር ሳር ብቻ አይደለም፣ ለዚህ ለፋይበር ግብአት የምንጠቀመው ሳር ብቻ ሳይሆን የትኛውንም አይነት ቅጠላቅጠል መጠቀም እንችላለን። የትኛውንም አይነት ቅጠላቅጠል ከብቶቻችን ብንሰጣቸው ሊመገቡ ይችላሉ። አበባ፣ ስራስሮችን፣ የተለያዩ ግንዶችን፣ የተለያዩ ቅጠላቅጠሎ አረንጓዴ ቅጠላቅጠሎችን መመገብ ይቻላል መመገብ ይቻላል። ነገር ግን ለከብቶቻችን መርዛማነት ያላቸው ወይም ደግሞ ከብቶቻችን ራሱ ባህሪያቸው በከፍተኛ የማሽተት አቅም ስላላቸው መርዛማ የሆኑ ነገሮችን ብንሰጣቸው በጣም የሚያቃጥሉ የሚለበልቡ አይነት ነገሮችን ብንሰጣቸው ከብቶቻችን ራሱ መርጠው የመመገብ አቅም አላቸው። ለዛም ነው አንድ የተረገጠ ነገር መልሰን ብንሰጣቸው የማይመገቡልን ከብቶቻችን ማለት ወይም ደግሞ በከፍተኛ ሁኔታ ሽታ ያለውን ነገር መርጠው መተው የሚችሉ ደናደናውን በልተው ሌላውን ይተውታል ማለት። ስለዚህ ብዙ ጊዜ እንደ ብክነትም የሚታየው ብዙ ጊዜ የተነካካ ነገር ወይም ደግሞ ከሌላ የተረገጠ እበት ሽንት ምናምን የመሳሰሉ ነገሮች የነኩትን ከብቶቻችን ሲመገቡ አታዩ። ከፍተኛ የማሽተት አቅም ስላላቸውን በተመሳሳይ የሚለበልብ የሚያቃጥል መርዛማ የተበላሸ አይነት ነገሮችንም መርጠው መተው ይችላሉ ማለት ነው። ስለዚህ ለማይጠቅማቸውን ጉዳት ሊያደርስባቸው የሚችሉትን አይነት ግባት መርጠው መተው ስለሚችሉ የትኛውንም አይነት አረንጓዴ ቅጠላቅጠል መስጠት ይቻላል። ከሳር በበለጠ ግን እና አልፋ አልፋ የመሳሰሉት ከፍተኛ ፕሮቲን ያላቸውና እንዲሁም ደግሞ ከፍተኛ የቫይታሚን መጠን ያላቸው ግባቶች ደግሞ ብትጠቀሙ ከዚህ የተሻለ በጣም ጥቅም የምታገኙበት ይሆናል ማለት ነው። ስለዚህ እነዚህ ሁለቱን ዛሬ ለወተት ጭማሪ ተመልክተናል። አንዱ ያለ አንዱ ስራ እንደማይሰራ ማወቅ አስፈላጊ ነው። ይሄ ፋይበርን ይወክላል። ይሄ ደግሞ ሙሉ በሙሉ የተመጣጠነ መኖ ወይም ደግሞ ለከብቶቻችን የሚያስፈልጉ የፕሮቲን መጠን፣ የካርቦሃይድሬት መጠን እንዲሁም ደግሞ የቫይታሚን የሚኒራል ግብዓቶችን፣ የፋት መጠኖችን በዚህ ውስጥ ይይዛል ማለት ነው። ስለዚህ ከዚህ ጋር ተያይዞ ላሞቻችን ሁለቱም እንደሚያስፈልጓቸው ማወቅ አስፈላጊ ነው። ነገር ግን ወደ ማድለብ ስራ ስንገባ ደግሞ ይሄ ተቃራኒ ነው የሚሆነው። ቅድም እንዳልኳችሁ ከፍተኛ የፋት ክምችት እንዲኖር ወይም ደግሞ የማድለብ ስራን የተቀላጠፈ እንዲሆን ከማድረግ ጋር ተያይዞ ይህንን መጠን እየቀነስን ይህኛውን ደግሞ ምንጨምርበታለን። በከብቶች በማድለብ ስራ ላይ መጥቼላችሁ ደግሞ ጥሩ የሆነ መረጃ አቀብላችኋለሁ። ሰላም።